ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። እንደገና ወደዚህ ፕሮግራም መጥቻለሁ። ባለፈው የጀመርነውን የሕዝቅኤል ወንጌል የሚለውን መጽሐፍ ቅዱስ ጥናት ዛሬም ክፍል ሶስትን ይዤላችሁ ቀርቤያለሁ። እንግዲህ ካለፈው ብዙ እንደተማራችሁ መጽሐፍ ቅዱስን እንዴት አድርገን መክፈት፣ ማጥናት፣ መረዳት እንዳለን ብን እንዳያችሁ ተስፋ አደርጋለሁ አሁንም በዚህ ጥናታችን ብዙ የሰማይ ጥልቅ የመጽሐፍ ቅዱስ ምስጢር እንማራለን ብያምናለሁ። ምክንያቱም ትልቁ ችግር በኛ ዘመን ምንድን ነው? ስብከት ነው። ስብከት ደግሞ ፈንዲሻ ማለት ነው። ተበልቶ ወዲያው ጣፍጦ ይጣፍጣል፣ ነገር ግን መሰረት የለውም። ነገር ግን የሚያስፈልገን ምንድን ነው? የበሰለ ምግብ የጠነከረ ምግብ፣ እውቀት፣ የእግዚአብሔር እውቀት አጽንቶ የሚያቆም ንዋጤ ሲመጣ ነውጥ ሲመጣ ማለት ነው። ነውጥ ሲመጣ አጽንቶ የሚያቆም የእግዚአብሔር ትምህርት ያስፈልገናል። በመሆኑም የሕዝቅኤል ምዕራፍ ጥናት ስንጀምር ሶስት መሰረታዊ መንገዶችን መከተል እንዳለብን አንደኛ መጽሐፍ ሰው ለራሱ ትርጉም፣ ለራሱ ፍቃድ መተርጎም እንደማይገባው፣ ምክንያቱም ያ መጽሐፍ የተሰጠው በመንፈስ ቅዱስ ስለሆነ። ሁለተኛ በማነጻጸር በማውጣትና በማውረድ መንፈስ በሚያስተምረን መልኩ እንማራለን፣ የሚያስተምረን መንፈስ እንደሆነ። ሶስተኛ ጥቂት በዚህ ጥቂት በዛ በሚለው የመጽሐፍ ቅዱስ ፕሪንሲፕል ወይም መመሪያ፣ ህገ መመሪያ እያጣቀስን በአንድ ቦታ ሳይሆን በሌላ ቦታ ያለውን በማገናኘት ቤት በመስራት ጥልቅ የሆነ መንፈሳዊ ግንዛቤና እውቀት ማዳበር ማግኘት እንደምንችል ልነግራችሁ እወዳለሁ። እንግዲህ ሕዝቅኤል በመጽሐፍ ቅዱስ ገና ሲጀምር ወደ እንትኑ ልውሰዳችሁና ምንድን ነው የሚለው እግዚአብሔር ስሙ ዝቅያል ነው። ግን እግዚአብሔር ዝቅያል ብሎ አይደለም የሚጠራው። ምን ብሎ ነው የሚጠራው? በዕብራይስቱ ሂደን እናያለን። ትርጉሙ ዝቅያል ዝቅያል ማለት ምን ማለት ነው? ዝቅያል ምዕራፍ አንድ እንወስድና ስትሮንግ ላይ እንግዲህ እንዴት እኔ እንደምጠቀምበት አብራችሁ እናንተ እያያችሁ ወደፊት ጥናት ስታደርጉ ይህን መንገድ እንትን ብላችሁ የሚከብዳችሁን ቃል ግራ የሚያጋባችሁን ቃል በዚህ መልኩ እንድትፈልጉ። ስለዚህ ሕዝቅኤል የሚለው ኤች ሂብሩ ማለት ነው። የሂብሩ ሠላሳ አንድ ስልሳ ስምንት ነው መለየ በኮንካርዳ ሕዝቅኤል የሚለው ምንድን ነው? የሕዝቅኤል ነው የሚለው በዕብራይስጡ የሕዝቅኤል የሕዝቅኤል የስ 6የየ የሕዝቅኤል ማለት ሶስት ላይ ይገኛል ነው ጋድ ስትሬንግዝ እግዚአብሔር ያበረታል እግዚአብሔር ምን ይላል ያበረታል ያጠነክራል ነው ትርጉሙ ስለዚህ ይህ ሕዝቅኤል ወጣት እንትን የነበረ ነው። ግን እግዚአብሔር ማን ብሎ ነው የሚጠራው? ለምሳሌ ሕዝቅኤል ሁለትን ሂደን ስናየው ሕዝቅኤል አይደለም የሚለው። እንግዲህ ይሄ እናቱ ያወጣችለት ስሙ ነው። እግዚአብሔር ደግሞ ስም የሚጠራው አንድ ሂ ሳይድ አንቱ ሚ ሰን ኦፍ ማን ሰን ኦፍ ማን ይላል። እንዲህ ይላል ባየው መርኤ ላይ እንዲህ አለኝ፣ ቤን አዳም ቤን አዳም የማል ልጅ የአዳም ልጅ ሆይ የአዳም ልጅ ነው የሚለው እና ስሙ ራሱ። ለምንድን ነው እግዚአብሔር ከሌሎች ነቢያት ለይቶ እሱንን የአዳም ልጅ ያለው ለምንድን ነው? ምክንያቱም እኔ እንደተረዳሁት ከሆነ እግዚአብሔር ሊያስተምረን እሱንን ምሳሌ አድርጎ የአዳም ዘር ብራይስጦች፣ አይሁዶች ሞርታል ብለው ነው የሚተረጉሙት። ሞርታል ማለት ሟች ግን እግዚአብሔር ያን አይደለም የሚፈልገው። እግዚአብሔር ሀዳም ከአዳም ከአዳም ከመጀመሪያው ሰው ጋር ነው እንትን ያለው። ይህንን ያ ማለት አዳም ኃጢአትን የሰራ የተላለፈ ነው የወደቀ ነው። ስለዚህ እግዚአብሔር አሁን መለሰኝ ሲል ወደ መቅደሱ እንግዲህ በኤደን የኤደን ገነት ቤተ መቅደስ ነው። ኤደን ገነት ምንድን ነው? መቅደስ ነው። እግዚአብሔርና ማን ሰዎች የሚገናኙበት፣ እግዚአብሔርና ሰዎች የሚነጋገሩበት፣ እግዚአብሔርና እግዚአብሔር መጥቶ ሰዎችን የሚጎበኙበት። በገነት ሲመላለስ ሰሙት ድምፁን ማን? እግዚአብሔር ለምን? እግዚአብሔር በዛ ይገኝ ስለነበር፣ በዛ ይጎበኛቸው ስለነበር፣ በዛ ያነጋገራቸው ስለነበር መቅደስ ነው። አሁን ይሄ ደግሞ የተሰራው መቅደስ የሚነግረን ወደዛ እንደመለሰው እግዚአብሔር ወደዛ እንደሚመልሰው ነው። ምትን ያለውን እንሄድና አንብበን ከዛ ዋናውን ሀሳብ ወደ ማግኘቱ እና ከሌላ የመጽሐፍ ቅዱስ ክፍሎች ለምሳሌ ወደፊት አስሩ በሮች አስራ ሁለቱ በሮች እንማራለን ምንድን ነው ምንድን ናቸው እነሱ? ለምንድን ነው በሮችን እግዚአብሔር ስለ በሮች ብዙ ጊዜ የሚናገር ለምንድን ነው? እና ያንንን ክርስቶስ ነው። በሮች በሙሉ ጌታ ኢየሱስ ክርስቶስን ነው የሚወክሉት። ኢየሱስ ክርስቶስ በተለያየ መልኩ። ምክንያቱም የምን በር ናቸው? የኢየሩሳሌም በሮች ናቸው እነዚህ በሮች በተለይም ነህሚያ በሮች፣ ነህሚያ የገነባቸው በሮች የኢየሩሳሌም በሮች ናቸው። ወደ መቅደሱ የሚወስዱት ማለት ነው። አሁንም ይሄ ሕዝቅኤል የሚነግረን ስለዛ ነው። ወደ መቅደሱም መዝጊያ መለሰኝ፣ ወደ መግቢያው ነው ወደ ትረሽሆልድ ነው የሚለው እንደውም ትረሽሆልድ አማርኛው ያን ያህል እንትን ያለው። ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤት መድረክ በታች ወደ ምስራቅ ይወጣ ነበር ከምኑ ከመቅደሱ ውስጥ ከቅዱሰ ቅዱሳን ውስጥ የሚፈስ ውሃ የሚመነጭ ውሃ የሚፍለቀለቅ ውሃ ይወጣ ነበር ብራይስጡ የሚለው ምንድን ነው የሚፍለቀለቅ ውሃ ማነው እንደዛ ነው የሚለው ማነው ራሺ ራሺ ራሺ የአይሁዶች ማለት ነው። የሕዝቅኤል አርባ ሰባት የሚፍለቀለቅ ውሃ ይወጣ ነበር በትንሽ ትንሽ ትንሽ እያለ ከምኑ ነው የሚወጣው? ከመሰዊያው ይወጣ ነበር። ከመሰዊያው ወደዛ ነው የወሰደው እሱ እንግዲህ። መጀመሪያ ስንመለከት እግዚአብሔር አዳምን ፈጠረ። አዳምን ፈጥሮ በገነት ውስጥ እንዲኖር በገነት ውስጥ በቃ እንዲ ያለውን ፍሬ ሁሉ እየበላ ከእግዚአብሔር ጋር አብሮ ሕብረቱን እንዲቀጥልና መኖሪያውን በገነት አደረገለት አይደል? በገነት አድርጎለት ነበር እግዚአብሔር አምላክ። ነገር ግን እምቢ ብሎ በእግዚአብሔር ላይ በማመፁ ወጦ ተባረረ ተባረረ። ወደዛ ህደን ብናየው ህደን ስንየው ኢየሱስ ጌታ ነው። እግዚአብሔርም አምላክ ምን አደረገው? ሰውን አውጥቶ ምዕራፍ ሶስት ማለት ነው። ሰውም ኃጢአትን በመስራቱ በእግዚአብሔር ላይ የእግዚአብሔርን ሕግ በመጣሱ ሕጉን በመጣሱ ምን አደረገው እግዚአብሔር? ወደ መጨረሻው ንሄድና ወደዛ ነው እሱ የመለሰው ወደዛ ወደ ቅድስተ ቅድሳን ውስጥ ነው የመለሰው። ወደ እግዚአብሔርም እግዚአብሔርም እንዲህ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ማንን አዳምን አዳምን ማንን አዳም አዳምን ከምን አስወጣው ከኤደን ገነት አስወጣው አስወጣው የተገኘባትን መሬት ያርስ ዘንድ ያርስ ዘንድ። ኦኬ አስወጣው የተገኘባትንም መሬት ያርስ ዘንድ። አዳምንም አስወጣው። ወደ ህይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት ሰይፍን በኤደን ገነት ምስራቅ አስቀመጠ። አሁን ምን ነው ምስራቅ ነው። ሕዝቅኤል የሚናገረው ዝም ብሎ ምስራቅ ሲል ዝም ብሎ አቅጣጫ ነው? እኛም ይመስልን ምንድን ነው ምስራቅ ምንድን ነው? ስለዚህ አንዴ አይደለም የሚናገረው። ለምንድን ነው የደገመውስ? ተመልከቱት። ቁጥር ሀያ ሶስት ዘፍጥረት ሶስት ሀያ ሶስት ስለዚህም እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። እንዴ አስወጣው፣ በቃ ወደ ሕይወትም ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበጥን ነበልባል ሰይፍን በገነት ምስራቅ አስቀመጠ። እንዳይመለስ፣ መመለስ አይችልም። ወደዚህ የሚመልሰው እግዚአብሔር ነው። ወደዚህ የሚመልሰው አንድ ነው፣ ኢየሱስ ክርስቶስ ነው። ስለዚህ በዚህ ቄል ላይ የምንመለከተው አዳም የሰው ልጅን የሰው ልጅ ሆይ ና ብሎ ወደ መቅደስ ያመጣው ወደ መቅደስ ውስጥ ያስገባው የእግዚአብሔር ልጅ ኢየሱስ ክርስቶስ የሚለካው ማን ነው ጥያቄ ልጠይቃችሁ ዛሬ በዚህ ልጠይቃችሁና ልጨረስ የሚለካው ማን ነው ለምንድን ነው አራት ጊዜ ለካው ለምንድን ነው ለምን አንዴ ሁለቴ አይለካው? ወይስ አንድ አራት መቶ አድርጎ እንትን አይለው? ለምን ለምንድን ነው ለምንስ ነው የሚለካው? የሚለካው ማን ነው? እንግዲህ አንድ በዚሁ አንድ ስህተት አንድ የተሳሳተ ነገር ላስተምራችሁ፣ ላሳያችሁ ስህተት ሰዎች እንዴት እንደሚሰሩ በተለይ እነዚህ የመጽሐፍ ቅዱስ የመጽሐፍ ቅዱስ ተርጓሚዎች እና ሊቃውንቶች ብዙውን ጊዜ ለምንድን እንደሆነ አይ ዶንት ነው እኔ አይመቸኝም። ለምን እንደሆነ ኔት ባይብል ይሄ ኔት ባይብል ተብሎ የሚጠራው ፉል ኖት ምናምን አለው። ይሄ የታወቀው ነው። ብዙ ወደ መቶ ሺህ ኮሜንት ያለበት ትልቅ ባይብል ነው። ኦንላይን ልበላችሁ። ኦንላይን ኔት ባይብል እና ስህተቱን ማሳያችሁ አንድ ስህተት ተው፣ የት ነው የምንሄደው? ሕዝቅኤል ሕዝቅኤል ሕዝቅኤል መጽሐፍ ምረጡ። ሕዝቅኤል ምዕራፍ አርባ ሰባት ተመልከቱት። ሲመ ሲቆ ሲመ አጌን ምን አለው? አንድ ሺህ ሰባት መቶ ሀምሳ ፊት አለ። ታዩታላችሁ አንድ ሺህ ሰባት መቶ እንደዛ አይደለም የሚለው አንድ ሺህ ኪውቢት ነው የሚለው ግን፣ ለምንድን ነው በራሱ ቋንቋ በልክ በአማርኛ ሜትር፣ ለምሳሌ በሜትር እንተርጉመው ብንል የመጽሐፉን ትርጉም ያዛባዋል። ምክንያቱም ቁጥር ማለት እግዚአብሔር ስለ ቁጥር አይደለም ይነግራል። ነገር ግን ቁጥሮችን ተጠቅሞ ጥልቅ የሆነ ኒምሮሎጂ፣ በመጽሐፍ ቅዱስ ውስጥ እያንዳንዱ ቁጥር እንትን አለ። አንድ ሺህ ኪውቢት ነው የሚለው አሁን አማርኛውን ስንወስደው አንድ ክንድ አንድ ሺ ለካ። በውሃውም በክንድ ነው የሚለካው። አንድ ሺ ለካ አሻገረኝው፣ ውሃውም እስከ ጉልበት ደረሰ። ደግሞም አንድ ሺ ለካ። በክንድ ነው የሚለው ኪዩቢት ነው የሚለው ግን ይሄን ቀይሮታል። ስለዚህ ችግር ነው። ምክንያቱም ዋጋውን እግዚአብሔር ሊናገር የፈለገውን ያሳጠዋል። እኛ በቁጥር በእኛ ቁጥር አይደለም የምንማረው፣ በመጽሐፍ ቅዱስ እንዳለ ነው። ከዛ ከሆነ ከሺህ ዓመት መንገስ ከምናምን ከዛ ከብዙ ነገር ጋር ወስደን ሺውን ቁጥር ማውጣት ማውረድ መማር እንችላለን። ስለዚህ ሰዓቱ በጣም ሄደ። የመለሰው የተባረረውን የወጣውን እግዚአብሔር መለሰው። ይህም የመለሰው ጌታ ኢየሱስ ክርስቶስ ነው። ምክንያቱም ወንጌል ይሄ ወንጌል ነው። ወንጌል ያልኩት ለዚህ ነው። ኢየሱስ ክርስቶስ መለሰው። በምን አይነት መለሰው፣ ለምን መለሰው፣ እንዴት መለሰው የሚለውን እንዴት ክርስቶስ መሆኑንስ እናውቃለን የሚለውን በሚቀጥለው ፕሮግራማችን ሰፋ አድርገን እናየዋለን። ለዛሬው እዚህ ላይ እናቆማለን። የቲክቶክ ፕሮግራም በጣም አጭራጭር ነው። የምትፈልጉት በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር የጌታ ኢየሱስ ክርስቶስ ጸጋ መንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።